ቪንግ እንዴት ነሽ ውዴ? ደህና ነኝ አለሽልኝ። እንዴት ናችሁ? የተዋወቅነው ዩኒቨርሲቲ ነው። እኔ ከስቱዲዮ ስመለስ ማታ አምሽቼ ፕሮጀክት ምናምን ሰርቼ ስመለስ እሱ ተማሪ አይደለም። ከቸርች ጋር በተገናኘ እዛ ያገለግል ነው የመጣው እና ከልጆች ጋር እሱ ደግሞ ከቸርች ሲመለሱ፣ እኔም ቸርች ሄዳለሁ ምናምን የዛለት ግን በጣም ቢዚ ስለነበርኩ በፕሮጀክት ምክንያት አልሄድኩም ነበር። ከዛ ደረጃ እየወረድኩ ቀሚስ ነው ያደረኩት ምናምን። ከዛ እንትን አርግ ያለውኝ የሆነ ጋውን የሚመስል ነገር ደርቤያለሁ፣ ከላይ ቲሸርት አድርጌያለሁ እና አካሄደ የሆነ ለየት ይላል ማለት የሆነ ነፃውኝ ነው የሚሄደው። ምንና እሱ ያለኝን ነው የምነግራችሁ። በጣም በቃ ያስደነገጠኛ ነው ይላል ብዙ ጊዜ። እና ከደረጃ ስወርድ እሱ ደግሞ ከታች ሲመጡ ነው ያየኝ። ከዛ እኔ እሱን በደንብ ብዙ አልግባባውም ደስ ተማሪዎቹን ብቻ ሰላም አልኩኝ። እሱን ሰላም አላልኩትም። ምን ሆነሽ ነው የቀረሽው አሉኝ። ፕሮጀክት ስለነበረኝ ነው ምናምን አልኩኝ። በቃ ሄድኩኝ። ያኔ ነው ያየኝ። እሱ እኔ ብዙም እንትን አላልኩኝም። ብዙ ቦታም ማለት ብዙም በቃ ሌላም ጊዜ ሰላም አልለውም ሳየው፣ ለምንደሆነ አላውቅም። ብዙ አይመቸኝም። ከዛ ፌስቡክ ላይ ገብቶ እንትን አለልኝ ጻፈልኝ እዛ በአንድ ቀን በዛ ስልስልክይን ስልክ ሸላኪ ይልኛ እንዴት እንደሆነ አላቅም። ብቻ ተደዋወለ ተወራ። ነገ ወደ አዲስ አበባ ሄዳሉ አለኝ። እኔም ደግሞ አፓረንት ልወጣ ወረቀት ማስገባት ስለነበረብኝ ከሳምንት በኋላ ወደ አዲስ አበባ ሄድ ነበር። ከዛ እኔም ሄዳለሁኝ መምጣት አይቀርም ምናምን አልኩትኝ። ከዛ ምቶቹ ምግብ ምንድነው ብሎኝ ነበር፣ ሽሮ ብየው ነበር ሥራ ስትመጪ ጋብዝሻለሁኝ ሽሮ፣ አሪፍ ሽሮ ቤት አለ ምናምን አለኝ። ብቻ እንደዛ አወራል እና ደስ አለኝ ምናምን። ከዛ በቃ መግባባት ጀመረን ምናምን፣ ጥሩ እየሆነ መጣ። ቀረርባችን። እዛ ይደውልልኛል ለረጅም ሰዓት እናወራለን። በቃ ዶርም ቁጭ ብዬ ምናምን፣ ጓደኛዬ በቃ ሁልጊዜ እረ አንቺ ልጅ ምናምን ትላለች። በቃ ፍቅር ያዘኝ ኦልሬዲ ግን አላስነቃውኝም እኔ ጀስት ከሱ እንዲመጣ እየጠበኩኝ ነበር እና ከዛ የሆነ ቀን ማታ እስከ ሰባት ሰዓት ምናምን አወራል እና ብዙ ጊዜ ምን ይለኛል፣ ምትወጁ ከለር ምናምን ብቻ አላረለ ቤተሰብ እንዴት ትገልጫዋለች፣ የምትጠያቂያቸው ጥያቄዎች አሉ አለ ጀስት ስትተዋወቂ ምናምን እና እንትን ብሎ ነበረ። ባልሽ የሚሆነውን የሆነውን ሰው እንዳገኘሽው እርግጠኛ ስትሆኝ እንደው እንደሚሰማሽ ብሎ ጠይቆኝ ነበር። ና እኔ እንጃ በጣም ነው ደስ የሚለኝ ምናምን ብዬ ብቻ እንደዛ መልሼለት ነበር። ና የመጨረሻ ሰባት እስከ ሰባት ምናምን አወራን ያልኩሽለት፣ አይ ቲንክ ባለሽን ሳታገኚው አትቀሪም ምናምን ምናምን አለኝ እና ደስ አለኝ በጣም በቃ እንደጠየቀኝ ነው ለእኔ የተሰማኝ። ለእኔ እንደዛ ነበር የተሰማኝ። በቃ ተቀየረ ነገሩ ሲሪ ሆነ አልኩኝ። ከዛ ከነጋታው ጀምሮ መደወል አቆመ ምናምን ጠፋ። ከዛ አዲስ አበባ ሄጄም እንደመጣሁኝ ምናምን ስደውልለት የሆነ በቃ አላለ የለም አይነት ነገር በቃ የሆነ መጀመሪያ ፍቅር ሊያስይዝሽ ሞክሮ ከዛ በኋላ የሚሸሽ አይነት ከዛ ዝም አልኩኝ ተራራቅን ደግሞ ደሞ ተመልሰ እኔ ግን በጣም ባሰብኝ በቃ በኢየሱስ በጣም በጣም በቃ በጣም ፍቅር ይሆናል አረላ አይለኛ ፍቅር ግን በቃ ምንም አላልኩኝ ተውኩት ለራሱ ዝም አልኩትኝ እዛ እንደገና ከጊዜ በኋላ ደግሞ ተመልሶ መጣ ተመልሶ መጣ አሁንም

እና ከዛ በኋላ ብቻ ግንኙነት ጓደኝነት ጀመርን፣ ሲሪየስ ሆነ። ከዛ እንትን ነው ግቢ ላይ እንደዚህ አብረሽ ምናምን ወክ ማድረግ ምናምን አይቻልም፣ ቸርች በቸርች ባለው ነገር ምክንያት ፊትለፊት ነው የምንገናኘው። እንደዚህ ካፌ ላይ ምናምን ቁጭ እንላለን፣ እናወራለን፣ እንለያያለን። እንጂ ይሄ ያለፈ ላይፍ እንደዚህ አብረሽ ረጅም ሰዓት መቆየት ምናምን የለም። እና በደንብ መተዋወቅ አልቻልንም ነበር። እና እኔ ግራጁዌት አደረኩኝ። ግራጁዌት አደረግ ከመጣሁ በኋላ ተለያየን። ተመልሰን ተለያየን። በቃ በቃ አልኩኝ። ከዚህ በኋላ አልመለስም አልኩኝ። በቃ ላይፍ ቀጠለ፣ ስራ ጀመርኩ ምናምን ምናምን፣ ስራ ጀምሬ ከ ከሁለት አመት በኋላ እንደገና እንደ አዲስ ይቅርታ ብሎ፣ እኔ ነኝ ያጠፋሁትኝ፣ የኔ ስህተት ነው። አሁን ግቢም አይደለሽም፣ ነገሮችን በስነ ስርዓት ሲሪየስ ሊማስኬድ እንችላለን ብሎ እንደ አዲስ ጀመርን። በጣም አሪፍ ሆነ። በቃ ይከባከበኛል፣ አሪፍ ጊዜ እናሳልፋለን። በጣም ተዋደድን። በጣም በቃ ማለት ሲሪየስ ሆነ ነገሩ። እንደ በፊቱ ምናምን የለም። አሁን ይሰማል አይደል? ከዛ በኋላ ከአንድ አመት በኋላ እኔም ስራ አቆምኩኝ ስራ አቆምኩኝ፣ እሱ ጋር መኖር ጀመርኩኝ። እሱ ሌላ ስራ አግኝቶ ለሌላ ሀገር ሄደ። ስለዚህ ትምህርት ተማሪ አጫጭር ኮርስ ተማሪ አለኝ እሻልኩኝ። በቃ እሱ ነው ፕሮቫይድ ያደርገው ምናምን